ሰላም ጤና ይስጥልኝ ውድ የዶክተር ሚሊየን ሄልስቲክ ተከታታዮች፣ እንዴት ናችሁ? ሳምንቱ በሰላም እንዳለፈ ተስፋ አደርጋለሁ። በዛሬ ዝግጅቴ ደግሞ በድንገተኛ የጥርስ ህመም እንዳንሰቃይ ወይም በቀላሉ ህመማችንን ማስታገስ የሚያስችል በቤት ውስጥ በቀላሉ ማዘጋጀት የምንችለው አሊያም በትንሹ ዋጋ ገዝተን ማስቀመጥ ያለብን ነገሮች ምንድን ናቸው እነግራችኋለሁ። እነዚህ አሁን የምነግራችሁ ነገሮች በሙሉ ጥርስ ህመምን በማስታገስ ይታወቃሉ። ተጠቀሟቸው። ታዲያ ይህንን ቻናል ሰብስክራይብ ላላደረጋችሁ ሰብስክራይብ እንድታደርጉ ጋብዛለሁ። ሰብስክራይብ ብታደርጉ ታተርፉበታላችሁ። እንዲሁም የደወለውን ምልክት በመጫን አዳዲስ ቪዲዮችን ስጭን እንዲሁም ቀጥታ ወደ እናንተ እንዲደርስ ማድረግ ትችላላችሁ። ከዝግጅቱ ጋር ዶክተር ሚሊዮን ነኝ። አብራችሁን ቆዩ። የመጀመሪያው በቀዝቃዛ ፎጣ ህመሙ ያለበት ጉንጫችን ላይ ጫና አድርገን መያዝ ነው። ይህንን ማድረግ ታዲያ በቀላሉ ከህመሙ ካለበት የጥርስ ክፍል ወደ ጭንቅላታችን የሚሄደው የነርቭ ክፍል በቀላሉ ይህንን ቅዝቃዜ በመሳብ የህመሙን ሁኔታ የመርሳት ሁኔታ ይኖራል ማለት ነው። እንዲሁም ህመም ከማጥፋት በተጨማሪ እብጠት ካለው እብጠቱን ይቀንስልናል። እንዲሁም የቁጣን ሁኔታ ያበርድልናል። ሁለተኛው ደግሞ የናና ሻይ ነው። የናና ሻይ በተለይ ይህንን ቀዝቃዛ ፎጣ ጉንጫቸው ለማድረግ የማይፈልጉ ሰዎች ይህንን የሻይ አይነት መጠቀም ይችላሉ። በተለይ ቅጠሉ ማይኖራቸው ከሆነ በቲባግ መልኩ ወይም በፓውደር መልኩ ይኖራል። ስለዚህ ይህንን ሻይ ካፈሉ በኋላ ያንን ሻይ መጠጣት ወይም ደግሞ ቲባጉን በጥርሳቸው ችግሩ ያለበት ቦታ ላይ ወይም ህመሙ ያለበት ቦታ ላይ ነከስ አድርጎ በመያዝ ህመሙን ማስታገስ ይቻላል። ነገር ግን ያው እነዚህ አሁን የምንጠቅሳቸው የህመም ማስታገሻዎች በሙሉ ጊዜያዊ ስለሆኑ ህመም እንዳይሰማን ደጋግመን ማድረግ ይኖርብናል ማለት ነው። ሶስተኛው ሃይድሮጅን ፔሮክሳይድ ነው። ይህንን ኬሚካል በተለያዩ ፋርማሲዎች ማግኘት እንችላለን። መሆን ያለበት ግን ለአፍ ውስጥ ሲሆን ሶስት ፐርሰንት መሆን ይኖርበታል። ይህ ሃይድሮጅን ፔሮክሳይድ የጥርስ ህመምን ያስታግሳል እንዲሁም የድድ መድማትን ያስቆማል። በተጨማሪም ደግሞ ለጊዜያዊ የጥርስ ህመምን ያስቆም ስለዚህ ይህን ሃይድሮጂን ፔሮክሳይድ ሶስት ፐርሰንት መጠቀም እንችላለን ማለት ነው። አጠቃቀሙ አፋችን ውስጥ በክዳኗ አንድ ክዳን ማለት ነው አፋችን ውስጥ እንይዛለን ለ30 ሰከንድ ከያዝን በኋላ ተግመድምጠን እንተፋለን። ከዛ በኋላ በንጹህ ውሃ ተግመድ ምጠን መጥፋት አለብን ማለት ነው። አራተኛው ቅርንፉድ ነው። ቅርንፉድን በተለያየ መልኩ እናውቃለን። ቅርንፉድ የተለያየ ምግብ ማጣፈጫነት ይውላል። እንዲሁም ሻይ ውስጥ በመጨመር የሻይን ቴስት ወይም ጣዕም እንዲጨምር ማድረግ እንችላለን። ይህ ቅርንፉድ በተለያዩ የጥርስ ሳሙና ውስጥ እንዲሁም የአፍ መጉመጫ ውስጥ የሚጨመር ኬሚካል ነው በፋብሪካዎች። ስለዚህ ይህንን ቅርንፉድ ማኘክና ከውስጡ የሚወጣው ዘይት እዛ ቦታ ላይ ወይም ችግሩ ያለበት ወይም ህመሙ ያለበት ቦታ ላይ እንዲያርፍ ማድረግ አለዛም፣ ደግሞ የቅርንፉድ ዘይት ተብሎ የሚሸጥ አለ። እሱን ሁለት ጠብታ የሆነች ጥጥ ላይ እናደርግና ጥጧን እነክሳታለን። ቅርንፉድ ለድንገተኛ የጥርስ ህመም በጣም ውጤታማ የሆነ ማስታገሻ ነው። ስለዚህ ይህንን ቅርንፉድ በተለያየ መልኩ ቅድም እንደጠቀስኩት አድርገን በመጠቀም የጥርስ ህመምን ማስታገስ እንችላለን ማለት ነው። አምስተኛ የዘይቱን ቅጠል የዘይቱን ቅጠል የጥርስ ህመምን ያስታግሳል። እንዲሁም በተጨማሪም የድድ ህመምን ያስታግሳል። አፍ ውስጥ በተለያየ ምክንያት ሊፈጠር የሚችል ቁስለትንም እንደዚሁ በማዳን ይታወቃል። በሁለት መልኩ መጠቀም እንችላለን። አንደኛው ይህንን የዘይቱን ቅጠል በማኘክ ችግሩ ያለበት ቦታ ወይም የጥርስ ህመሙ ያለበት ቦታ ላይ ወይም የጥርሳችን ላይ እናደርጋለን። ሁለተኛው ደግሞ ይህንን የዘይቱን ቅጠል ቀቅለን ውሃው ከቀዘቀዘ በኋላ ትንሽ ጨዋ አድርገንበት ይህንን እንደ መጫ አድርገን በቀን ሁለት ሶስት ጊዜ መጠቀም ማለት ነው። ስድስተኛው ደግሞ ነጭ ሽንኩርት ነው። ነጭ ሽንኩርት በተለያየ መልኩ ለተለያየ የህክምና ፍጆታ ይውላል። ነጭ ሽንኩርት በጣም ህመም ከማስታገስ ባለፈ የተለያዩ አፍ ውስጥ የሚገኙ ባክቴሪያዎችን በመግደል ይታወቃል። ይህንን የጥርስ ህመማችን ታዲያ ለማስታገስ ነጭ ሽንኩርትን በሁለት መልኩ መጠቀም እንችላለን። አንደኛው በቀላሉ አንድን የነጭ ሽንኩርት ራስ በመውሰድ ይችንን የነጭ ሽንኩርት ራስ በመደፍጠት ወይም በመፍጨት ችግሩ ያለበት ወይም የህመሙ መንስኤ የሆነው የጥርስ ክፍል ላይ በማስቀመጥ ይህንን ህመም ማስታገስ እንችላለን። ሁለተኛው ደግሞ አንድ ነጭ ሽንኩርት ራስ በመውሰድ ይችንን የነጭ ሽንኩርት ራስ በማኘክ ችግሩ ያለበት ቦታ ላይ ወይም ደግሞ የህመሙ መንስኤ የሆነበት የጥርሳችን ክፍል ላይ ማስቀመጥ ነው። ሰባተኛ ለብ ያለ ውሃ ውስጥ ጨው አደባልቆ መጠቀም። ለብ ያለ ውሃ ውስጥ ጨው ጨምሮ መጠቀም በብዛት የተለመደ ነው በእኛ ማህበረሰብ። ይህ መንገድ አንደኛ በአፋችን ውስጥ የሚገኘውን የባክቴሪያ መጠን በመቀነስ ለተለያየ ኢንፌክሽን የመጋለጥ እድላችን ይቀንሳል። እንዲሁም የጥርስ ህመም በሚኖረን ሰዓት ይህንን የህመም ሁኔታ ለማስታገስ ከሚረዱን መንገዶች አንዱ ነው። አዘገጃጀቱም አንድ ብርጭቆ ለብ ያለ ውሃ እናዘጋጃለን፣ እዛ ውስጥ ግማሽ ማንኪያ ጨው እናደርግበትና እየተጎመጠመጥን መትፋት ማለት ነው። ስምንተኛ ቀይ ሽንኩርት ማኘክ ነው። ቀይ ሽንኩርት የተለያዩ በሽታዎችን በመከላከል ይታወቃል። እንዲሁም አፋችን ውስጥ ቀይ ሽንኩርት ስናደርግ ወይም ስናኝክበት የተለያዩ የጥርስ ኢንፌክሽን ሊያስከትሉ የሚችሉ ጀርሞችን በመግደል ይታወቃል። ስለዚህ ይህንን ቀይ ሽንኩርት ለአፋችን በሚያመች መልኩ እንከትፈዋለን፣ በችግሩ ባለበት በኩል እናኝካለን። ይህን ቀይ ሽንኩርት በተለይ በጣም ሽታው የሚሰነፍጥ አይነት የቀይ ሽንኩርቶች በጣም የመፈወስ እድላቸው በጣም ሰፊ ነው። ስለዚህ እነዚህ ማይ ሰነፍጡ ሽንኩርቶችና እንዲሁም ጣፋጭ አይነት የሽንኩርት አይነቶች የመፈወስ አቅማቸው በጣም የተዳከመ ስለሆነ መጠቀም አይመከርም። ዘጠነኛ የተለያየ የሰውነት ክፍላችን ላይ ያሉ ቦታዎችን መጫን፣ ይህ በፈረንጆቹ ወይም በህክምና ቃል አኩፕረሸር ይባላል። እነዚህን የምንጠቀምበት ወይም ይህን ቴክኒክ የምንጠቀመው ለምሳሌ የተለያዩ ቦታዎች ላይ መንገድ ላይ እንሆናለን ወይም የስብሰባ ቦታዎች ላይ ወይም ደግሞ ቅድም የጠራናቸው ነገሮች በሙሉ እጃችን ላይ ላይኖሩ ይችላሉ። ስለዚህ እነዚህን ነገሮች እጃችን ላይ ከሌሉ ይህኛውን ቴክኒክ ወይም አኪፕሬዠር የምንለውን የተለያዩ የሰውነት ክፍሎቻችንን በመጫን ህመማችን እንዲታገስ ማድረግ እንችላለን። ሁለት ቦታዎችን እነግራቸዋለሁ። የመጀመሪያው በእጃችን ላይ ነው የምናደርገው። ይህን የምናደርገው ልክ ከአመልካች ጣትና ከአውራ ጣታችን ከውጨኛው ክፍል ጠርዝ ላይ በአውራ ጣታችን ጫና አርገን ለአስር ደቂቃ መያዝ ነው። ሁለተኛው ደግሞ በእግራችን ላይ ነው የምናደርገው በቁርጭምጭሚታችን በውጨኛው ክፍል በኩል በአመልካች ጣታችን ትንሽ ጫና አርገን ለአንድ ደቂቃ ያህል እንይዛለን። እነዚህ አሁን የነገርኳቸው መንገዶች በሙሉ ጊዜያዊ የህመም ማስታገሻዎች ናቸው። ስለዚህ ሙሉ ለሙሉ ህመሙን ለማስጠፋት እንዲሁም የህመሙን ምክንያት ሙሉ ለሙሉ ለመረዳት ወደ ጥርስ ህክምና መሄድ ያስፈልጋል። የዛሬውን ዝግጅቴን እዚህ ላይ በቃዋሚ ቪዲዮውን ከወደዳችሁ ታዲያ ላይክ እንዲሁም ሼር ማድረጋችሁ እንዳትረሱ፣ እንዲሁም ሳብስክራይብ ያላደረጋችሁ ሳብስክራይብ እንድታደረጉ ጋብዛለሁ። መልካም ጊዜ።